ጤና ይስጥልን ክቡራን ቤት ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍፃሜው አብራችን ቆዩ። ዓለማት ለምንና እንዴት እንደተፈጠሩ ለማወቅ እየጣሩ ያሉ የሰላሳ አገራት ሳይንቲስቶች የሰው ልጅ ምድር በምትባለው ፕላኔት ላይ መኖር ከመጀመሩ በፊት የሆነው ምንድን ነው ለዚህ ጥያቄ መልስ ለማግኘት ከሰላሳ አገራት ሳይንቲስቶች ተሰባስበዋል በአሜሪካ ደቡብ ዳኮታ በሚገኝ አንድ ቤተ ሙከራ ውስጥ የሳይንስ ሊቃውንት ለአንድ ትልቅ ሳይንሳዊ ጥያቄ መልስ እየፈለጉ ነው ጥያቄው አጽናፈ ዓለማት ወይም ዩኒቨርስ ለምን ተፈጠሩ የሚል ነው ከበርካታ ዓመታት ጀምሮ የጃፓን ሳይንቲስቶች ለዚህ ጥያቄ መልስ ለማግኘት ሩጫ ላይ ሲሆኑ ከፍተኛም ብርታም አሳይተዋል። አጽናፍ ዓለም እንዴት እንደተፈጠረ አሁን ያለው ንድፈ ሀሳብ በዙሪያችን የምናያቸው ፕላኔቶችን ከዋከብትና ጋላክሲዎች መኖራቸውን ሊያስረዳ አይችልም። የአሜሪካና የጃፓን ሳይንቲስቶች ቡድን መልስ ለማግኘት ተስፋ በማድረግ ኒውትሮን የሚል ንዑስ የአቶሚክ ቅንጣት የሚያጠኑ መርም መመርመሪያዎችን በግንባታ ላይ ናቸው። በአሜሪካ የሚመራው ዓለም አቀፉ ትብብር መልስ ዱን ሲል በሰየመው ከመሬት በታች ከሚገኙ ስፍራ እንደሚገኝ ተስፋ አድርጓል። ሳይንቲስቶች ከመሬት በታች አንድ ሺ አምስት መቶ ሜትር ወደ ሶስት ግዙፍ የመሬት ውስጥ ዋሻዎችንም ቆፍረዋል። የግንባታ ሰራተኞች እና ቡልዶዘሮቻቸውን በንጽጽር ትንሽ የፕላስቲክ መጫወቻዎች ነው የሚመስሉት። የዚህ ተቋም የሳይንስ ዳይሬክተር ዶክተር ጃሪት ሃይሲ ግዙፎችን ዋሻዎች የሳይንስ ካቴድራሎች በማለት ይገልጻቸዋል። ዶክተር ሃይሲ እነዚህን ዋሻዎች በሳንፎርድ የመሬት ውስጥ ምርምር ተቋም በመገንባት ለአስርት ዓመታት ያህል ሰርተዋል። ምድር ላይ ከሚንከላወሰው ፍጥረት ከሚሰማ ጫጫታና ጨረሮች ሙሉ በሙሉ ዘግተዋል። አሁን ዱን ለሚቀጥለው ደረጃ ዝግጁ ነው። ለምን ለምን በምድር ላይ ኖርን የሚለው ጥያቄ ለመመለስ ፍላጎት ባላቸው ከሰላሳ አምስት ሀገራት የተውጣጡ አንድ ሺ አራት መቶ በላይ ሳይንስ ሊቃውንት በሚሰሩ መሳሪያዎች ስለ ዩኒቨርስ ያለንን ግንዛቤ የሚቀይር መሳሪያ ለመስራትም ተዘጋጅተናል ብለዋል። አጽናፈ ዓለም ወይም ዩኒቨርስ ሲፈጠር ሁለት አይነት ቅምጣቶች ተፈጠሩ። የትኛው አካባቢ፣ ከዋክብት፣ ፕላኔቶች እና በዙሪያችን ያሉ ሁሉም ነገሮች የተፈጠሩት ከዚህ ቁስ አካል ነው። በዚያው ልክ ደግሞ ፍጹም ተቃራኒ የሆኑት ጸረ ቁስ አካላት አሉ። በንድፈ ሐሳብ ደረጃ ሁለት ከትልቅ የኃይል ፍንዳታ በስተቀር ምንም ነገር ሳይተው አንዳቸው ሌላኛውን ማጥፋት ነበረባቸው እና እኛ በዚያ ምክንያት ተገንተናል የሚል ሳቢ አለ የሳይንስ ሊቃውንት የሳይንስ ሊቃውንት ቁስ አካል አሸንፎ ለምንኛ መገኘት እንደቻልን መልሱ የሚገኘው ኒውትሮን የተባለውን ቅንጣት እና ጸረ ኒውትሮን በማጥናት ላይ ነው ብለው ያምናሉ። በአሊኖ ጥልቅ መሬት ውስጥ በሚገኘው ላፕቶሪ ላብራቶሪ ስምንት መቶ ማይሎች ርቆ ሳውዝ ዳኮታ ወደሚገኘው መሳሪያ ሁለቱንም ቅንጣቶች የያዘ ጨረር ይተኩሳሉ። ለዚህ ደግሞ ምክንያት ኒውትሮኖች እና ጸረ ኒውትሮኖች በሚጓዙበት ጊዜ በትንሽ በትንሹ ይቀየራሉ። የሳይንስ ሊቃውንት እነዚህ ለውጦች በኒውትሮለንስ እና ለጸረ ኒውትሮንስ የተለያዩ መሆን አለመሆናቸውን ማወቅ ይፈልጋሉ። ለዚህ ምላሽ ለሚያገኝ ለሚያገኙ ከሆነ ለምን ቁስ አካል እና ጸረ ቁስ አካል እርስ በርሳቸውን እንደማይጥፋፉ ምላሽ ሊሰጣቸው ይችላል። ዱን ከ30 ሀገሮች የተውጣጡ 1400 ሳይንቲስቶችን ያሳተፈ ዓለም አቀፍ ትብብር ነው። ከእነርሱ መካከል ከዩናይትድ ኪንግደም ሴሴክስ ዩኒቨርሲቲ ሰሴክስ ዩኒቨርሲቲ የመጡ ዶክተር ኬት ሻው በሂደት ላይ ያሉ ምርምሮች ላይ አጽናፈ ዓለምና የሰው ልጅ ስለ ራሱ ያለውን አመለካከት ለመረዳት መሰረታዊ ግንኙነት እንደሚሆኑም ይናገራሉ። ለእነዚህ ትልልቅ ጥያቄዎች ለመመለስ በቴክኖሎጂ በምህንድስ እና በኮምፒውተር ሶፍትዌር እና ክህሎት አሁን ላይ ያለንበት ደረጃ ላይ መገኘታችን በጣም ያስደሰተ ነው ብለዋል። የጃፓን ሳይንቲስቶች በበኩላቸው ለተመሳሳይ ጥያቄ መልስ ለማግኘት የሚያብረቀርቀው ወርቃማ ሉሎችን እየተጠቀሙ ነው። በደቡብ ዳኮታ 9650 ኪሎ ሜትር ርቀት ያለው የሚገኘውን ካቴድራል ላይ በትዩ የሚያንጸባርቀው ይህ ወርቃማ ሉል በድምቀቱ እና በአብራቃራቂነቱ ለሳይንስ እንዴት ቤተ መቅደስ ነው ለሳይንስ እንደ ቤተ መቅደስ ነው። ሳይንቲስቶች ኒውትሮን ማለት የመለየት የሚያስችል አሁን ካለው ሃይፕሬክ የገዘፈ እና የተሻለ ስፕሬክ የተሰኘ መሳሪያ እየገነቡ ነው። በጃፓን የሚመራው የተመራማሪዎች ቡድን ከአሜሪካው ፕሮጀክት በበርካታ አመታት ቀደም ብሎ ከሶስት አመት ባነሰ ጊዜ ውስጥ የኒውትሮን ጨረርን ለመሞከር ዝግጁ ነው። ልክ እንደ ዱን ሁሉ ሃይፐር ኬም ዓለም አቀፍ ትብብር ነው። ከለንደን ኢምፔሪያል ኮሌጅ የመጡ ዶክተር ማርካ ሶስት ቡድናቸው ስለ አጽናፍ ዓለም አመጣጥ ለመረዳት ከመቼውም ጊዜ የላቀ ግንኙነት ለመድረስ ግኝቶች ለመድረስ መቃረቡንም ያምናሉ። ሁለቱም ሙከራዎች አንድ ላይ ማስኬድ ማለትም ሳይንቲስቶች እርስ በርስ የበለጠ ይማማራሉ ማለት ነው። ነገር ግን መጀመሪያ ከዚያ መድረስ እፈልጋለሁ ብለዋል። ዶክተር ስኮት ለዱን ፕሮጀክት የሚሰሩት የኩዊን ሜሪ ዩኒቨርሲቲ ባለድረባ የሆኑት ዶክተር ሊዳ ከክሪሞኔስ በጃፓን የሚሞራው ቡድን መጀመሪያ ግኝቶች ላይ መድረስ ከቻለ ምን እየተከናወነ እንዳለ ሙሉ መረጃ ላይሰጥ ይችላል ሲሉ ስጋታቸውንም ያስቀምጣሉ የዘርጉ ጉዳይ ያለ ኒውትሮን እና ጸረ ኒውትሮኖች የተለየ ባህሪ ካላቸው ልንረዳቸው የሚገቡ ሁሉም ንጥረ ነገሮች ሃይፐርኬ ኬ እና የሉትም። የዘር ጉዳይ እና ኒውትሮን እና ጸረ ኒውትሮን የተለየ ባህሪ ካላቸው ልንረዳቸው የሚገቡ ሁሉንም ንጥረ ነገሮች ሃይፐርኬ ገና የሉትም። የተመራማሪዎች ፍክክር ተጀምሮ ሊሆን ይችላል፣ ግን መጀመሪያው ውጤቱ የሚጠበቀው ከጥቂት አመታት በኋላ ነው። የሰው ልጅ ህሉ ከመሆኑ በፊት መጀመሪያ ላይ የሆነው ነገር ምንድን ነው የሚለው አሁንም እንቆቅልሽ ሆኖ ይቆያል ለጊዜው። የእስራኤል ጦር በጋዛ የእርዳታ ማከፋፈያዎች የጦርነት ቀጠና ናቸው ብሎ ዘጋ። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያዎች የሚወስዱ መንገዶችን እንደ የጦርነት ቀጠና ተደርገው እንደሚወሰዱ በማስጠንቀቅ ረቡዕ ዕለት እንደሚዘጉ አስታወቀ። ባለፈው ሳምንት ስራ የጀመረው እና በአሜሪካ እና በእስራኤል የሚደገፈው አወዛጋቢው የጋዛ ሰብዓዊ ፋውንዴሽን የማዕከላቱን አደረጃጀት እና ቅልጥፍና መጨመር የሚያስችሉ ማሻሻያ ስራዎች ለመስራት በሚል እንደሚዘጋ ተናግሯል። ድርጅቱ እሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪ የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላቱን እንዳይገቡ ወይም ወደ እነሱ በሚወስዱ መንገዶች መንቀሳቀስ የተከለከለ ነው ብሏል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራ የሲቪል መከላከያ ኤጀንሲ ገልጿል። በቀናት ልዩነት ውስጥ ወደ እርዳታ ማከፋፈያዎች በሚወስደው መንገድ ላይ አደጋ ሲከሰት ይህ ሶስተኛው ነው። የእስራኤል መከላከያ ኃይል በበኩሉ ከተመረጡ የመዳረሻ መንገዶች ማፈንገጥ ማፈንገጥ ወደ እነርሱ በማምራት ላይ የነበሩ የተለያዩ ተጠርጣሪዎች ላይ ወታደሮች መተኮሳቸውን ተናግሯል። የማክሰኞን ክስተት ተከትሎ በካና ዮኒስ የሚገኘው የናስር ሆስፒታል ዳይሬክተር አትፊ አልሃውት የእስራኤል ሀውት የእስራኤል ወታደሮች በምዕራብ ራፍ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎችም እየመጡ ነው ብለው ነበር። በሐማስ የሚመራ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮኖችና ሄሊኮፕተሮች ተተኩሶባቸዋል ብለዋል። በአካባቢው የሚሰሩ የውጭ ሀገር የሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉ ገልጸው በተጎጂዎች መ መጥለቅለቃቸውንም ተናግረዋል። የእስራኤል መከላከያ በመግለጫ ወታደሮች የጋዛን ሰላማዊ ዜጎች ወደ ሰብዓዊ እርዳታ ማከፋፈያ ቦታዎች እንዳይሄዱ እየከለከሉ አይደለም፣ እየከለከልኩ አይደለም ብሏል። የገዛ ሰብዊ የጋዛ ሰብዓዊ ፋውንዴሽን ሐሙስ እለት እንደገና እርዳታ ማከፋፈል እንዲጀምርም ተናግረዋል፣ እንደጀመረም ተናግሯል። የረዴት ቡድን ቃል አቀባይ የእስራኤል ጦር ወታደር ድንበሮች አቅራቢያ ግራ መጋባት ወይም ፍጥጫ ውስጥ የሚያስገቡ አደጋዎች ለመቀነስ የእግር እንቅስቃሴ እንዲያሳልጥ ጠይቋል ሲል ሮይተርስ የዜና ወክሉ ዘግቧል። የጋዛ ሰብአዊ እርዳታ ፋውንዴሽን አክሎም ስለሰላማዊ ዜጎች የበለጠ ግልጽ መምሪያና ለማዘጋጀትና ደህንነታቸውን ለመደገፍ የሚያስችል ስልጠናዎችን ለማሻሻል እየሰራ ነው። አሁንም የእኛ ዋና ተቀዳሚ ጉዳይ እርዳታ የሚያገኙ ሰላማዊ ዜጎች ደህንነትና ክብር ማረጋገጥ ነው ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሪዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግ ጠይቀዋል። የጉተሪዝ ቃል አቀባይ የጉተሬዝ ቃል አቀባይ ስቲፋን ዱጃሪች ለቢቢሲ እንደተናገሩት የእርዳታ ማዕከላት መዘጋታቸው የሰብዓዊ ድርጅቱ ማን እንደሆነ ግልጽ አለመሆኑና የተጠያቂነት እጦት መኖሩን ያሳያል። በእነዚህ ማከፋፈያዎች ዙሪያ የታጠቁ ኃይሎች እያየን ነው። ማን እንደሆነ ለማን ተጠያቂ እንዲሆን ማንም አያውቅም ብለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከሁለት ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውን ማስጠንቅቀዋል። በጋዛ እርዳታ መከፋፈል የጀመረው እስራኤል ለአስራ አንድ ሳምንታት አጠቃላይ ምግብና ሌሎች እርዳታዎች እንዳይገቡ ካገደች በኋላ ነው። ሀማስ መስከረም 26 2016 ዓ.ም የእስራኤልን ድንበሮች ተሻግሮ ጥቃት መፈጸሙና 1200 ሰዎች ሲገደሉ 251 ሌሎች ደግሞ አግቶ ወስዷል። የጋዛ የጤና ጥበቃ ሚኒስቴር በእስራኤልና በሀማስ መካከል ጦርነት ከተጀመረ ጊዜ ጀምሮ ቢያንስ 54407 ሰዎች ተገድለዋል ይላል።